ተዘጋጀች ማለትም ፓስፖርትሽን ፎቶ አንስተሽ ላኪልኝ ብለውኛል ብላ እንግዲህ ዛሬ ብሩኬን ስታስጨንቀው ነበረ። አሰላሙ አሌይኩም ወራህመቱላ ወበረካቱ ሰላሙ ዲና። የተወደዳችሁ የተከበራችሁ፣ በመላው ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም ጤና፣ ፍቅር፣ አንድነት ተመኘውላችሁ። ዛሬ እንግዲህ በሀይሚና በብሩኬ መጥቻለሁ ማለት ነው እንግዲህ በባለፈው ሀይሚ ፓስፖርት እንዳወጣች ታውቃላችሁና ደስ ብሏት ቪዲዮ ለቃልን ነበረ። በኮሜንት ላይ እንግዲህ አንዳንድ ሰዎች ሀይሚ በውስጥ አውሪንቅ ቁጥርሽን ጻፊልን፣ አሜሪካን እንወስድሻለን እያሉ ራሱ አይተን ነበር። እና እኔ የአንድ ሁለት ኮሜንት ተመልክቼ ነበረ። እንግዲህ ያንን አስመልክቶ ዛሬ ሀይሚ ያው ፓስፖርቷ ብሩኬ ጋ ነበረ። ያው ብሩኬ በባለፈው እኔ ጋ ይቀመጥ ብሎ ይዞላት ነበረ። እና ዛሬ እንግዲህ ብሩኬን እያስጨነቀችው ነበረ፣ ማለት ክትም ወደ አሜሪካን ሀገር የሚወስዳት ሰው እንዳገኘች ስትናገር ነበር። በነገራችን ላይ ሀይሚ ማለት ነው ቆም ብለሽ ማሰብ አለብሽ ብዬ አስባለሁኝ። ምክንያቱም ማለት ወደ አሜሪካን ሀገር የሚወስደ ሰው አንግቻለሁኝ እና በቃ ከዛ ሰው ጋር መገናኘት መስራት አለብኝ ብለሽ ማሰብ የለብሽም ምክንያቱም መስራትም ካለብሽ በሀገርሽ ላይ ከእህቶችሽ ከወንድሞችሽ ጋር ከና ከአባትሽ ጋር በሀገርሽ ላይ ነው። ምክንያቱም አንድ ከሀገር ከወጣሽ ወደ ሀገር መመለሻው በጣም ከባድ ስለሆነ ማለት ነው እና ዛሬ ብሩኬን እንግዲህ ፓስፖርቱን እንዲመልስላት የውጭ እድል እንዳገኘ ስትነግረው ነበረ። ነገር ግን ብሩኬ እንግዲህ በጣም ተቆጥቶ እኔ ላንቺ ብዬ ነው የቀራውት፣ እንዴት እንደዚህ ታረያለሽ? እንዴትስ ይህን ውሳኔ የተወሰኝ ትገኛለሽ እያለ ሲቆጣት ነበር። እና በዚህ አጋጣሚ እንግዲህ ያው ፓስፖርት ከማውጣቴ በፊት ነበር ይህ እድል የመጣልኝ፣ አሁን አይደለም እያለች እንግዲህ ስታስረዳው ነበረ ማለት ነው። እና ለማንኛውም ሀይሚዬ ተረጋግተሽ እሰቢበት። ከሀገር መውጣት ቀላል ነው፣ በነገራችን ላይ አንዴ ከሀገር ከወጡ ቀላል ነው። ነገር ግን ወደ ሀገር መመለሻው በጣም በጣም በጣም ከምታስቢው በላይ ነው እሚከብደው። እና ትምህርትም ከሆነ ስራም እድል ከሆነ በዛው በሀገርሽ ላይ ሰሪ በሀገርሽ ላይ ብትማሪ ነው ላንቺም የሚጠቅምሽ። ገና ታዳጊ ልጅ ነሽ እና የአሜሪካ ጉዞ የሚለውን ብትሰርዥ ብትሰርጁ ለእኛ ለምንወድሽ፣ ለተመልካቾችሽ ብለሽ ብትሰረዡ ደስ ይለናል። ምክንያቱም እኛ ከብሩኬ ጋር እንድትለያይ አንፈልግም። ብሩኬም እንግዲህ ላንቺ ብዬ ነው ከዱባይ የቀረሁት እያለ እንግዲህ እየመከረች ነበረ። ሶ በግድ አንጣና ፓስፖርቴን ፎቶ አንስቼ እንዲሁም ደግሞ የትምህርት ማስረጃዬን ፎቶ አንስቼ እልካለሁ ከማለት ይህንን ሀሳብሽን ብትሰርዥ ጥሩ ነው ብዬ አስባለሁኝ፣ እንደ አንድ ተመልካች ስናገር ማለት ነው። ምክንያቱም ብሩኬ ብዙ ነገሮችን የ የተዋው ከዱባይ የነበረውን ፕሮሰስ የተወው ላንቺ ብሎ ነው እና ሰው ብሩኬም እንዲከፋብሽ ባታደርጊ አሪፍ ነው ብዬ አስባለሁኝ። ለማንኛውም ቆም ብለሽ አስቢበት። ያው አሜሪካ ለትምህርትም ለተለያየ ነገር ሊሆን ይችላል፣ ግን ደግሞ አንቺ ያሰብሽው እና እዛ የሚጠብቅሽ ነገር አንድ አይነት ላይሆን ይችላል። ሰው እነዚህ በትምህርት ደረጃ እንውሰድሽ፣ እንደዚህ እናደርግሽ ምናምን የሚሉሽ ሰዎች ዛሬ ላይ ያኔ በንግግር ሀገራቸው ሊጠቅሙሽ ይችላሉ። ነገር ግን እዛ ማለት አሜሪካን ሀገር ከሄድሽ በኋላ የሚገጥምሽ ነገር አታውቂውም እና ቆም ብለሽ አስቢበት እላለሁኝ እንደ አንድ እህት እና ሀይሚዬ። ለማንኛውም ከብሩኬ ጋር እንድትለያዩ በፍጹም በፍጹም አንፈልግም መሄድ ራሱ ካለባቸው አሜሪካን አገር የግድ መሄድ ራሱ ካለብሽ ከሱ ጋር ከሱ ጋር እንድትሄጅ እንጂ በትምህርት ማስረጃ ሌሎች ሰዎች ይፈልጉኛል ምናምን ብለሽ እንትን እንድት አንፈልግም ማለት ነው እንግዲህ ብሩኬ አንተም ፓስፖርቷን አሳልፈ እንደማሰጣት ተስፋ እናደርጋለን ያው እንግዲህ ይህ ነገር ይመጣል ብለህ አስበህ ነው መሰለኝ ገዲ ሀሳብ ገብቶህ ነው መስል ፓስፖርቱ እኔ ጋ ይቀመጥ ብለህ እንግዲህ እየወሰድከው በባለፈው ለማንኛውም ሀይሚዬ ቆመ ብለሽ አስቢ። አንቺ ታዳጊ ልጅ ነሽ። ሰርተሽ መለወጥ መቀየር ካለብሽም ባገርሽ ላይ ሰርተሽ ተለወጪ ተቀየሪ። ምክንያቱም ያው ብሩኬ ላንቺ ብሎ ነው እንግዲህ ከብዙ ፕሮሰስ ያቆመውና ለማንኛውም ብቻ እኔ እንጃ ምን ልበላችሁ፣ መሄድም ካለባችሁ አብራችሁ ሂዱ ነው የምለው። እና ውዶች ይሄ ቻናሌ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። አስተያየት ከተመቻችሁ ደግሞ አስተያየታችሁን